ሀይሚ ደግሞ በጣም በጣም በጣም በጣም አካበድሽ ማለት ነው። በጣም አካበድሽ የእውነት በጣም አካበድሽ ማለት ነው። ሰው ሲ ግን ትናንት እውነት አከበርኩሽ ማለት ነው። የእውነት በጣም ትልቅ ሰው ነሽ። ትዕግስትሽን ሳላደንቅ አላልፍም። እንደዛ ተሰርበሽ፣ እንደዛ ውሻ ተደርገሽ ድጋሚ መተሽ ራሱ ይቅርታ ማለትሽ ይሄ የእውነት ጨዋነትሽ እንደሚያሳውቀው ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንደምታውቁት ነው፣ ትናንት አይታችኋል። በድጋሚ ለሁለተኛ ጊዜ ነው ሱሴ አማላጭ የመጣችሁ ማለት ነው። ለምን ያው ካላቸው ቅርኝነትና አንጻር፣ ሁለት ደግሞ ከቡሩጋ ከዚህም በፊት የሚተዋወቁ ሰዎች ናቸው። በእርግጥ አሁንም ያለ ያለችው አዎ አጥፈተናል በቃ አምናለች የሰው ልጅ ደግሞ አይደለም እኛ ሰዎች ፈጣሪ እንኳን ይቅር ይላል አይደለ በቃ ተነገራት ሁሉን ነገር ካየችው ካሜራማኑ ከተጠየቀ እዛ ሴት እንዴ ለባሏ እንኳን ለፍቅረኛ እንኳን እንዴት ነው ውሻ የምታደርገው እንደዛ አይደረግም የሚሆነት በግድ እጅ ለእጅ ማያያዝ በቃ በጣም በጣም በጣም የሆነት ዋጋ ያስከፍልሻል። የእውነት ሀይሚ እንደዚህ አይነት ነገር ዋጋ ያስከፍልሻል። ባለፈውም በእንደዚህ በህልል በግብግብ ነው ሳይነግርሽ ዱባይ ሄዶ አንቺ የታመምሽው እንዴ ሳነግረኝ ሄደሃል ምናምን ብለሽ ማለት ነው። አሁንም ያ ነገር እንዳይፈጠር ቆም ብለሽ አስቢ፣ ቁጭ ብለሽ አስቢ። ሀይሚ ተረጋጊ። እንዲሄ የእውነት የእውነት በቃ ሆነ። ምን አካበርሽ አለሽ፣ እውነቱ አካበርሽ ብሩክ በቃ ሆነ። ምን ይደረግ፣ በቃ አደረግ ነው። በቃ ነገርንሽ እውነተን ሁሉን ነገር ነገርሽ፣ አስረዳንሽ። እንደ አንቺ ካላመንሹ ማን ይመነው? በቃ አይደለ እሱ አንቺን፣ አንቺ ካላመንሹ ሶሲናት የምታምነው ወይስ ሌላ ሰው መቶ ነው? በቃ ፍቅረኛ ሆነሻል መረዳት አለብሽ እንደ። የእውነት ስላሳለፍ ነው ነገር ብለን ነው እንጂ እኔ በጣም በያናድርሽ ምናምን አለ ማለት ብሩክ ማለት ነው። ግን በቃ እኔ እስካሁን ለአንቺ ነበረ እየደገፍኩ የነበረው አንቺ ነበር እንትን ስንበር፣ ግን ትናንት የእውነት በጣም ንግግርሽ ስፔክት የለውም ማለት ነው። እኔ ጥሩ አመለካከት ኖሮኝ አይደለም አላጠፋችም አላልኩ ማጥፈት አለች። ነገር ግን እንደዛ እንኳን እየሰደበችሽ በጣም በቃ ዝቅ ብላ ነው ይቅርታ ስትል የነበረው ዝቅ ብላ ነው ስትናገር የነበረው ምናምን ማለት ነው እና ይሄን ያህል ደግሞ የሰው ልጅ ይቅርታ ካለሽ በቃ እኮ ይቅርታ እንኳን ብሎሽ አንቺ መቶ ትቻለሽ። በቃ ገባሽ አይደለ? ነገሮችን ራሱ መቶ ትቻለሽ። በቃ ይሄ መብትሽ ነው፣ ማንም አልከለከለሽም ማለት ነው። ነገር ግን በእንደዚህ ያለክ በቃ በቃ እናንተ አንድ ላይ ሆኖ እሄድላችኋለሁ እኔ እወጣላችኋለሁ። እሱንም እንደዛ ብሩክንም እንደዛ መናገር ማለት ነው። ምን አለች መሰላችሁ ለሚያልፍ ነገር የማልፍ ቃላት ትናገሯል። ቀኑ እውነቷን ነው። አሁን ባለፈውም እንደዛ ተነጋገሩ፣ አለፈ። ዛሬ ላይ ደርሰዋል ማለት ነው። አሁን ደግሞ ሌላ ነገር ይዞ ነው እየመጣ ያለው ማለት ነው። ከብሩክ ጋር እራሱ በጣም የሚያስጠላ ጸቡ ውስጥ ገባችሁ። የእውነት በጣም ይደብራል። እንደዚህ አይደረግም ሀይሚ፣ አንዳንድ ጊዜ በሰል በስቴ። ትልቅ ሰው ነሽ። በቃ ይቅርታ፣ ይቅርታ ነው። በቃ ኔቨር በቃ አጠፋ ያል ምን ምንም ምን ይሁን በቃ የሆነ ሆነ ነው በቃ የተፈጠረ ነገር ምንም ማለታችን፣ በቃ ሆነ። የሆነውን ነገር ደግሞ ምንድን ነው፣ የተሰበረ ብርጭቆ ይመለሳል። ፕራንኩ ተሰራ አይደለ? ፕራንኩ ከተሰራ በቃ ነገሮች እውነታውን በቃ ያለውን ነገር አስረዶች፣ ግልፅውን ነገሮች መጀመሪያ ካለው ነገር ጀምሮ ካሜራ ላይ ነበር። ኮሜንት ራሱ ታነቢያለሽ ብዬ አስባለሁ ማለት ነው። ኮሜንት ካነበብሽ ከኮሜንት ራሱ ብዙ ነገር መረዳት ትቻለሽ። ግን በዚህ እኔ ያልክ ደግሞ አንቺ ለሱሱ ሲቅር በቃ ለብሩኬ ስት ይቅር እንኳን ብትይ ምን አለበት እንዴ? አንቺ ብሩክን የምትወጁ፣ የምታፈቅሩ ከሆነ እኮ ይሄ ኖርማል ነው። እንደዛ በጣም በጣም ትናንት የትናንቱ ሀብሶ በጣም የሚያናድደው ማለት ነው በቃ በጣም በጣም በጣም በጣም ሲጀመር፣ ለምን በቃ አንቺም እሷን እኮ ማሸነፍ የምትችው በእንደዚህ ሁኔታ አይደለም። በቃ ወይኔ ጸባ ወየቱትና ግን ሰው ማንነትሽን ሽን እያየን የሚሄደው ማለት ነው። ነገ የሚከፋ ነገር ቢያደርግሽ በጣም ከባድ ነው እርምጃሽ። ገባሽ አይደለም? በጣም ከባድ ነው እርምጃሽ ማለት ነው እና ለነገ ማሰብ የሚባል ነገር መፍጠር አለብሽ ማለት ነው እና ሀይሚሻዬ፣ አታካብጂ። ይሄ በጣም ቀላል ነው አይደለም። እኛ ሰዎች የምናሃል ነገር ፍጡር ፍጡሮች ምናምን፣ ፈጣሪ እንኳን ሰውን ይቅር ብሏል፣ እንደዛ ግርፋት ተገርፎበት፣ እንደዛ ሚስማር እጁ ላይ ታስቸንክሮበት፣ የበድላችሁን ይቅር በሉ። በቃ አጠፋው አለች። እሷም ከፍቅረኛዋ ጋር ተጣልታለች፣ ዋጋ ከፍ እያሉ ብላለች። በቃ ይቅርታ በያት። የእውነት ሀይሚስት ይዩ ቪዲዮውን ለራስሽ እንኳን ማለት ነው እንዴ፣ ተመልከች ውስ እኔ እንደዚህ የተናገርኩት ምናምን አላስባለሽም የእውነት ሀይሜ በቃ ፌር አይደለም ምችስ ያው እሱ እሱም አንዳንድ ጊዜ ችኝ እንግሊዝኛ መቀላቀያትን ነገርናት እና በልጣጣሽ ነገርናት እንጂ እኮም ጀስት ያው እንደምትወጃት እንዲ ያስታውቅብሻል ግን አታካብጂ በቃ ይቅር በይ በጣም በጣም ለመኖች በቃ ከዚህ በላይ ምንም ልናደርግሽ አንችልም በቃ ሶስት ቀን ሄዳችሁበታል ይበቃል ከዚህ በላይ ይበቃቸዋል ማለት ነው ለምን አስፈላጊ አይደለም ሀይሚም ይቅርታ በይ ሶሲን ይቅርታ ቤት ተቀበያት። በቃ አያስፈልግም። ለምን እሷ ከፍቅረኛዋ ጋር አስጣልታለች፣ አንቺም ከቡሩኬን ቡሩክ ደግሞ በቃ ያለውን ነገር እየነገርሽ ነው እያስረዳሽ ነው። እውነታው ደግሞ እሱ አሁን አጠገብሽ ነው ያለው፣ ቡሩክ አጠገብሽ ነው ያለው። ትልቁ ነገር ደግሞ ያ ነው። ከዛ በለጠ ምን ትፈልጊያለሽ? ግን በግድ እሷ ሳትፈልግ እንትን በግድ አንድ ላይ ሆኖ ማለት ይደብራል። ተናገረች እኔና ቡሩክ እንኳን ሰላም ስንባባል ከሰላምታ ውጭ ሌላ ነገር የለንም። ሜቢ እንኳን ቶሎ ቶሎ እንኳን አናወራም አለች። ይህ ሰው ልጅ ደግሞ እንደዚህ ብሎ እስከተናገር ድረስ ድረስ መረዳት ግዴታችን ነው።